በአጠቃላይ በህልም ጌጣጌጥን መመልከት መንግስት ጥሩ መጥፎም ጎል ሊኖረው ይችላል። ነገር ግን ሁሉም የሚወሰነው እንዳየነው የህልም አገባብላ አሁን ላይ እኛ እንዳለንበት ሁኔታ ነው። ሰላም፣ እንዴት ናችሁ? የተከበራችሁ የድሪምቲዩብ ቤተሰቦች ዛሬ ለመጀመሪያ ጊዜ ቻናላችን የጎበኛችሁ ቤተሰቦች እንኳን ቤታችሁ ወደ ሆነው ወደ ድሪምቲዩብ በሰላም መጣችሁ እያልኩኝ በዚህ ቻናል የተለያዩ የህልም ፍቺዎች የሚገኙበት ሲሆን እናም በዛሬ ቪዲዮ ጌጣጌጥን በህልም ማየት ፍቺው ምን ሊሆን እንደሚችል በዚህ ቪዲዮ የምናየው ይሆናል። ቤተሰብ ያልሆናችሁ ቤተሰብ እንድትሆኑ ስንል በአክብሮት እየጠየቅን ቪዲዮን ላይክ በማድረግ እንድትጀምሩን ልን ስንል በአክብሮትም እጠይቃለን። አንድ ያላገባች ሴት በህልሟ ጌጣጌጥን እየሸጠች ከተመለከተች አላማዋን ወይንም ግቧን ለማሳካት እየተቃረበች መሆኑን ይጠቁማል። አንድ ሰው በህልሙ ጌጣጌጦችን ሲያገኝ ከተመለከተ በእውኑ ካለበት ሁኔታ ወደ ተሻለ ሁኔታ ሊሸጋገር መቅረቡን ያመላክታል። ህልም አላሚውም በእውኑ ችግሮችን ወይንም መከራን እያሳለፈ ከሆነ እናም ጌጣጌጦችን ሲያገኝ ከተመለከተ የችግሮቹ ወይንም የመከራዎቹ ማብቂያ መቃረቡን ያመላክታል። አንድ ወንድ በህልሙ ጌጣጌጦችን እያጣ እንደሆነ ከተመለከተ አሁን ያለውን መልካም ጸባይ ከሰው ጋር ወይንም ከፈጣሪው ጋር ያለውን ግንኙነት እያጣ መሆኑን የሚያመላክት ነው። አንድ ሰው በህልሙ የእጅ አምባር ለብሶ ከተመለከተ በህይወቱ የሚያገኘውን ስኬት ወይንም ድል የሚያመላክት ነው። አንዲት ሴት በህልሞ የእጅ አምባር ለብሳ ከተመለከተች ብዙ ኃላፊነትና ግዴታዎችን እንደምትወጣ ያመላከታል። አንድ ህልመኛ በህልሙ ጌጣጌጥ ሲሰጠው ከተመለከተ በህይወቱ የሚያጋጥመውን ከፍተኛ እድሎችን ያመለክታል። እነዚህም የጌጣጌጥ ስጦታዎች ቀይ ቀለም ከነበራቸው ህልማላሚው በሰዎች ዘንድ የሚኖረውን የተተረፈረፈ መልካምነት ያመለክታል። በህልም ቀይ ቀለም ያለውን ጌጣጌጥ መመልከት ህልማላሚው በህይወቱ የሚያመጣውን የተተረፈረፈ መልካም ነገሮች የሚያመላከት ነው። አንዲት ባለ ትዳር ሴት የጠፋ ጌጣጌጦቿን በህልሟ ከተመለከተች አሁን ባለችበት የትዳር ሁኔታ ውስጥ ችግሮችን ወይንም መከራዎችን እንደሚያጋጥማት የሚያስጠነቅቅ የህልም ፍቺ ነው። አንድ ሰው በህልሙ ጌጣጌጦችን ሲገዛ ካየ አዲስ ሥራ መግባትን ወይንም ደግሞ ከተገቢ ትዳር አጋር ጋር መጋባትን ወይንም ወደ ጥሩ አዲስ ጅማሮ መቅረብን ያመለክታል። በቀጣይ እንዲፈታላችሁ የምትፈልጉት ህልም ካለ ኮሜንት ሴክሽን ላይ እንድታስቀምጡልን ስንል በትህትና እንጠይቃለን። በቀጣይ ቪዲዮ እስክንገናኝ ቸር ቆዩልኝ።